ኢየሱስ ሞትን ድል ነስቶ ተነስቷል። ኢየሱስ ሞትን ድል ነስቶ ተነስቷል። ኀጢአት ተሸንፏል። ሲኦል ተሸንፏል። ኢየሱስ ክርስቶስ አሸንፏል። የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች። ኢየሱስ ክርስቶስ የትንሣኤው ጌታ ተነስቷል። ኢየሱስ ሲታወች የማይወዱ እውነቱ ሲታወች የማይወዱ በአየር በምድር በየብስ በባህር ያሉ በኢየሱስ ክርስቶስ ስም በዚህ ሰዓትና ደቂቃ እንዲመቱ እንጸልያለን። እየመታናቸው እንጸልያለን። ኢየሱስ አሸንፏል። ከኢየሱስ እግር ስር ይወድቃሉ። በዚህ ጉባኤ ላይ ተጽዕኖ ሊያደርጉ ተግዳሮት ሊያደርጉ ተከታትለው የመጡ ርዝራዦች ውር ውር የሚሉ አሁን በትንሣኤው ጌታ ጉልበታቸው ይሰበር፣ ኃይላቸው ይሰበር፣ ኃይላቸው ይሰበር። ትንሣኤው ሲታዎች ማዳኑ ሲታዎች። ጌትነቱ ይታወጅ። ሞልድት ሞት ድል መደረጉ ይታወጅ። ጉባኤው ነጻ እየወጣ አጋንንቶሽ ግን ይመቱ። እርኩሳን ኃይላት ግን ሽመቱ እያራከፍን ጸል ያለ ለጥቂት ደቂቃ ማላዳጃ ቶፓራ ሳታካ ፓራታ ጀንታዳጋ ቦራ ማስካን ተኩ ታኩ ጃኮ ሳኩ ታኩባ የፈንጠዝያ ቀን ነው። የሰላም ቀን ነው። ድል የሚታወጅበት ቀን ነው። ፉሪም የተደረገበት ቀን ነው። ጨለማው የተዋረደበት ቀን ነው። ሞት ድል የተደረገበት ቀን ነው። በዚህ ቀን የእግዚአብሔር ሕዝብ ይፈነድቃል፣ እልል ይላል፣ ብዙ ሰላም ይሆንለታል። ይህን የማይወዱ መናፍስቶች ግን ይመታሉ መታሉ ከስብሰባችን ላይ ይመታሉ፣ ከጉባኤያችን ላይ ይመታሉ። እያንዳንዱ የመታ ይጸልያል በግራም በቀኝ ከፊት ከኋላ ከአየር ከየብሱ ላይ ለጥቂት ደቂቃ እየመታናቸውን ጸልያለን። ለአባጋጃ ከውሳታ ካፓያ ልታስሩኝ አትችሉም። ልትይዙኝ አትችሉም። ኢየሱስን ሞት ድል አድርጎ ሲነሳ አስከትሎ ይገብተዋል። አስከትሎ ይገብተዋል። አርነቴ ታውጇል፣ ነጻነቴ ታውጇል፣ አልታሰርም እያላችሁ አሳሪ መናፍስቶችን እያሰርን እንጸልያለን። ማላቺ ላቶ ሰፋን ተላቲ ዳፑራ ዲያሳ ማላሃጋቶ ሰከታ ኮባ ላቦራ ዲጫ ላቦራ ንታዲያ ኢየሱስ ሃሌሉያ ሃሌሉያ ማጋታኮፓ አንድ ሁለት ሶስት ደቂቃ ልስጣችሁ። ሼታላቶ ሳታካፓያ ኢየሱስ አንተ ትልቅ ነ ጸልዩ፣ ተባበሩ፣ ምቱት የጨለማውን ኃይል ምቱት፣ የጥልቁን ኃይል። ዛሬ የትንሳኤ ቀን ነው። በአደባባይ መነሳቱ ይታወጃል። ሰይጣን ድል መደረጉ ይታወጃል። ሰይጣን መውደቁ ይታወጃል። ሰይጣን ዕድል ፈንታ እንደሌለው ዛሬ ይነገረዋል። ማላካ ፓቶ ፓራቻሎ ባያ ሊፈነዳ ያለው ይፈነዳ። የትንሣኤው ጌታ ሪቫይቫል ይፈነዳል። የወንጌል እሳት ይፈነዳል። የወንጌል እሳት ይፈነዳል። ኃያላኖች ይነሳሉ። ትንሣኤውን የሚያውጁ ይነሳሉ። ከሞት ተነስቷል የሚሉ ይነሳሉ። ጎንደር ከተማ ላይ ይነሳሉ። ሺ ይነሳሉ። ይህን የማይወዱ መናፍቶች አሁን የተመቱ ይሁኑ። ማካፓቶ ፓራሳ ማታታካታካፓያዲያስ ሌሉያ ሃሌሉያ! መቃብሩ ባዶ ነው! መቃብሩ ባዶ ነው! መቃብሩ ባዶ ነው! በትንሣኤ መንፈስ ኢየሱስ ተነሳ። አንቺን ይዞ ተነሳ። አንተን ይዞ ተነሳ። ለአባቱ መንግሥት ይዞ ተነሳ ካህን አድርጎ ይዞ ተነሳ። ለዘላለም ሕይወት ይዞ ተነሳ። ጨለማውን ገፈፈው። ሸሞትን ጽልመት ገፈፈው። አለቃውን በሞት ላይ ሥልጣን የነበረው እንደ ላደረገው ይከሰን የነበረውን በትእዛዛት የተጻፈ የዕዳ ጽህፈት በሞቱ ደመሰሰው። በሞቱ ደመሰሰው። በሞቱ ደመሰሰው። ሊቀ ካህናችን ያመሰሰው ያ ፈቃድ የተፈጸመበት ደመሰሰው። የአብ ቁጣ የነደደበት ደመሰሰው፣ ደመሰሰው ማካያዲያስ ላጃላ ተውሳ ታካፓያ ማዳላ ታታካ ታካሳ ተካማንታ ማዳሳ አጋንንቶች እድል ፈንታ የላቸውም ጉባኤያችን ላይ እድል ፈንታ የላቸውም። ትንሣኤው ላይ እድል ፈንታ የላቸውም። መውደቅ ነው የነሱ ድል ፈንታ። መመታት ነው የነሱ ድል ፈንታ። መታሰር ነው የነሱ ድል ፈንታ። ቴሪቴሪን መልቀቅ ነው የነሱ ድል ፈንታ። ክልልን መልቀቅ ነው የነሱ ፈንታ። አየሩን መልቀቅ ነው የነሱ ፈንታ። ሰሜኑን መልቀቅ ነው የነሱ ፈንታ። ደቡቡን መልቀቅ ነው ያነሱ ፈንታ። ምዕራብ ምስራቁን መልቀቅ ነው የነሱ ፈንታ። ኢትዮጵያን መልቀቅ ነው የነሱ ፈንታ። የኢትዮጵያ ተራሮች ላይ፣ የጎንደር ተራሮች ላይ ኢየሱስ ይገዛል። የትንሣኤው ንጉሥ ይገዛል። ከፍ ብሎ ይገዛል። አምላካችን ይገዛል። ሞት እንድ ሊያረገው ይገዛል። አየሩ የስማ ኢየሱስ ይገዛል። ምድር ሆይ ስም ኢየሱስ ይገዛል። ትውልድን ይገዛል፣ ታላላቁን ይገዛል፣ ምሁሩን ይገዛል፣ ገበሬውን ይገዛል፣ ነጋዴውን ይገዛል፣ ህፃናትን ይገዛል፣ የተማራውን ይገዛል። ካታ ለምን ሞትን አሸንፏላ ሞት እንድላ ድርጎታላ የሞትን ጸልመት ገፎታላ ለእርሱ ለእርሱ መላታ ቻለውሳ ሻላባ ጋንታ የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ትንሣኤ ሕልና በስር ታላቅነት ሕልና ውጅ እድል ስላገኘን እድል ስለሆነልን የናዝሬቱ ኢየሱስ ስም ይባረክ፣ ስም ይባረክ። ታላቅነትን ሕዝብ ሲያውጅ ሞት ድል መደረጉን ሲያውጅ የትንሣኤው ንጉሥ ሞት ይዞ እንዳላስቀረ ይህ ጉባኤ ሲያውጅ የሚከራከር የሚቋቋም የሚገዳደር በኢየሱስ ስም ይወጋ። በኢየሱስ ምርቱ ስም የታሰረ ይሁን። በኢየሱስ ስም ከጉባኤያችን የወደቀ ይሁን። የሰማይ አምላክ እግዚአብሔር ለወደደን ከኃጢአታችን በደሙ ላጠበን ፊተኛ ኋለኛ ያለ የነበር እኔ ነኝ አልፋ ኦሜጋ እኔ ነኝ አልከ ጌታ። አሁን ይሄንን ጉባኤ ስም ሰብስቦታል። ሞትድል መንሳት ሰብስቦታል። አየራችን በሰላም ይሞላ፣ በእረፍት ይሞላ በኢየሱስ ክርስቶስ ስም የምትቆዝም ነፍስ ላትኖር እስረኛ ነፍስ ላትኖር ከአምልኮ የምትዘገይ ነፍስ ላትኖር በጌታ በኢየሱስ ስም። አሁን በጉባኤው ላይ በግራ በቀኝ በፊት በኋላ ከመሃል ከዳር ሰላምታዎች፣ ሰላምታዎች፣ መንፋሴታዎች፣ ኃይሌታዎች፣ ድል መንሳቴታዎች ማካታካፓ ዛሬ መጋረጃ የተቀደደበት ቀን መሸፈኛ የተነሳበት ቀን ከሕዝብ ላይ እምባ የታበሰበት ቀን ስድብ ከሕዝብ ላይ የተወገደበት ቀን ሞት ለዘለዓለም በመነሳት የተዋጠበት ቀን ነውና በህዝብ ላይ የበዛ ደስታ፣ የበዛ ሰላም፣ የበዛ ድል በየመንደሩ ይታዎች፣ በየቀየው ይታዎች፣ በየጓዳው ይታዎች። ያመርዶክዮስን የተቃወመ የዘላለም አምላክ የእስራኤል ቅዱስ ወደ ቤቱ አዝኖ እንደገባ ይህ ፊት ለፊት የተጋጠምከው አይሁዳዊ ከሆነ ፈጽመ ትወድቃለህ እንደተባለ ጠላቶቻችን ፈጽመው ይውደቁ። የትንሣኤው ጠላቶች ፈጽመው ይውደቁ። የዘላለም አምላክ ህዝብ ቤቱን ዘግቶ በአደባባይ ትንሣኤ ህልያውች ሕይወት የሆን ክለት ህልያውች ጽድቅ የሆን ክለት ህልያውች የጽድቅ ልብሱ የሆን ክለት ህልያውች በዚህ አደባባይ ተሰብስቧልና በዚህ ከተማ ላይ የመንፈስ ቅዱስ ስር ነቀል ለውጥ ይምጣ፣ በጌታ በኢየሱስ ስም ይምጣ። በአብያተ ክርስቲያናት ላይ ስር ነቀል ለውጥ ይምጣ። በመሪዎች ላይ መንፈስ ያለ ገደብ ይፍሰስ። ገደብ ሊያደርጉብን ባውንደሪ ሊሰሩብን ሊሚቴሽን ሊሰሩብን ያሉ በአየር በምድር በባህር ክንፍ የተገጠመላቸው በምድር በደረታቸው የሚሳቡ ግን ከዚህ ጉባኤ ነቁጣ ስፍራ ላይ ያገኙ ነጥብ መቀመጫ ላይ ያገኙ ነጥብ ማረፊያ ላይ ያገኙ ወንበራቸው በኢየሱስም ባፍጢሙ ይደፋ በጌታ በኢየሱስም ጥንስሳቸው ይደፋ። ኬላቸው በኢየሱስ ስም ስሜ ይበጣጥስ። አጀንዳቸው በኢየሱስ ስም ይቀዳደድ። እግዚአብሔር የዘላለም አምላክ ሲዘመር ሲጸለይ ቃል ሲመጣ በብዙ መፈታት በብዙ አርነት በብዙ መለቀቅ ነጻ እንደወጣ ሰው ከባርነት ነጻ እንደወጣ ከኃጢአት ባርነት ነጻ እንደወጣ ህዝብህ በመንፈስ በነፍስ በስጋ ተለቆ እንዲያመልክ በኢየሱስም ጸልየናል። አየሩ በደም ይገዛ፣ ቆይታችን በደም ይገዛ፣ እንቅስቃሴያችን ሁሉ በደም እየተገዛ ይሁን። ሁሉ ለስም ክብር ይሁን። ሁሉ ሲሆን ግን እኛ የማንጠቅም ባሪያዎች ነን። ምናልባት የሚገባንን አድርገን ቢሆን ክብር ለታላቁ ስም ይሁን። በመከሩ ጌታ ቀጥሮን በሄደ ወላጅ እንደሌላቸው ልጆች አልተዋችሁም ባለ ልባችሁ አይታወክ ባለ ሊቀ ካህናችንና ዋስጠበቃችን ሆኖ ስለኛ በአብቀኝ በሚማልደው ሞቶ በተነሳ ትንሣኤውን በምናውጅለት በመከሩ ጌታ በኢየሱስ ስም ጸልናል። ብዙ ክብር ለጌታ ይሁን። ለአብ ክብር ይሁን፣ ለወልድ ክብር ይሁን። በጎንደር ምድር ላይ ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን። አባት ሆይ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ለአንተ እውቅና እንሰጣለን፣ ለአንተ አክብሮት እንሰጣለን። በዚህ አደባባይ ላይ እናከብረሃለን። አባታችን እግዚአብሔር አንተን እናልቀሃለን፣ አንተን እናከብረሃለን፣ አንተን ከፍ እናደርግሃለን። ለአንተ ክብር ይገባል። በዚች ምድር ላይ ለአንተ ክብር ላንተ፣ እውቅና ላንተ፣ አምልኮ ላንተ፣ ስግደት የሆነልህ። ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ! እና እናመሰግንሃለን እናመሰግንሃለን እናመሰግንሃለን። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። በሕዝብህ ላይ የእግዚአብሔር ሆይ ያንተ የመንፈስህ እሳት ይምጣ፣ ከዚህ በላይ እሳት ይምጣ። አጠገባችሁ ያለውን ሰውስ ያዝ አድርጉና ይመቻችሁ ከሆነ፣ በጌታ በኢየሱስ ስም የመንፈስ ቅዱስ እሳት ይ ይንደድ በዚች ምድር ላይ የመንፈስ ቅዱስ እሳት ይንደድ። የክብር እሳት ይንደድ። የወንጌል እሳት ይንደድ። አሁንም የጽድቅ እሳት ይንደድ። ያንተ እሳት ይንደድ። የጸሎት መንፈስ ይንደድ። ምድሪቱን የሚለውጥ ትውልድን የሚማርክ ጠላትን የሚመታ የመንፈስ እሳት የመንፈስ እሳት በወንድ ልጆች ላይ በሴት ልጆች ላይ። ሃሌሉያ ሃሌሉያ የሚያነሳሳ እግዚአብሔር ሆይ ሸክም የሚጨምር ጠላትን የሚመታ የመንፈስ እሳት የመንፈስ እሳት አጠገባችሁ ያለውን ሰው እንደያዛችሁት አንድ ደቂቃ ጸልዩለት። የመንፈሱ እሳት ከዚህ በኋላ ቤተ ክርስቲያንን በኃይል የሚያወጣ እንደ አንድ የሚያደርግ እንደ አንድ ሰራዊት የሚያዘምት የመንፈስ እሳት እግዚአብሔር ሆይ ሃሌሉያ ሃሌሉያ ሃሌሉያ ሼላ ሃቲና ማጋዲያቦ ራሃቲና ማዲያ የመንፈስ እሳት የመንፈስ እሳት ክብርህ ይለፍ እግዚአብሔር ክብርህ ይለፍ እግዚአብሔር ክብርህ ይለፍ እግዚአብሔር። ክብርህ በምድሪቱ ላይ ክብርህ በምድሪቱ ላይ ክብርህ በከተማው ላይ ክብርህ በተራሮቿ ክብርህ እግዚአብሔር ሆይ ክብርህ በጎንደር ላይ ክብርህ በጎጀም ላይ ክብርህ በሰሜን ኢትዮጵያ የመንፈስ ክብር የመንፈስ ክብር ክፉን እየነቃቀለ ጨለማን እየነቃቀለ አውሬውን እየመታ ሌዋታንን እየመታ መንፈስ በኃይል መንፈስ በክብር መንፈስ እያሸነፈ መንፈስ እየገዛ። የምድሪቱ ገዢ አንተ ነህ። የምድሪቱ አለቃ አንተ ነህ። እግዚአብሔር አባባ ሸላሃታ ናማጋዲ አውሬውን እየመታ ክፉን እየነቃቀለ የዘመናትን እርግማን እየነቃቀለ የመንፈስ ጉልበት ይለፍ፣ የክብር ጉልበት ይለፍ። አውሬው ከምድሪቱ ላይ ይመተ። ሃሌሉያ

ይፈነቃቀል በመንፈስ ይመታ ከምድር ላይ ይመታ ከጎንደር ላይ ይመታ ጨለማው ይመታ ከአየሩ ላይ ይመታ ከከተማው ላይ ይመታ ከትውልዱ ላይ ይመታ ጠማማው ይመታ በዋታኑ ይመታ በብርሃን ይመታ በትንሣኤው ይመታ ላዶሴ ካረሃላቫዲያ አመታት ያስቆጠረ ዘመናት ያስቆጠረ የምድሪቱን በረከት አንቆ የያዘ የቤተ ክርስቲያን መነሳሳትን አንቆ የያዘ ለብዙ ዘመን የኖረ የከረመ የከረመ፣ ደም ያፍርሰው፣ ደም ያፍርሰው፣ ደም ያፍርሰው፣ ደም ያፍርሰው፣ ደም ያፍርሰው፣ ቃል ያፍርሰው፣ ቃል ያፍርሰው፣ ከጎንደር ምድር ላይ ደም ያፍርሰው ኢየሱስ ኢየሱስ ጎንደር ላይ ኢየሱስ ምድሬ ላይ ኢየሱስ ከተማው ላይ ኢየሱስ ሰሜን ኢትዮጵያ ላይ ኢየሱስ፣ ስምህን እናውጃለን፣ ስምህን እናውጃለን፣ ታላቅነትህን እናውጃለን፣ ጌትነትህን እናውጃለን፣ ትንሣኤህን እናውጃለን። ለጎንደር ተንሣኤ ሊሆን ለልማቱ ተንሣኤ ሊሆን ለተናገርክላት ነገር ተንሣኤ ሊሆን የሞተባት ነገር ተንሣኤ ሊሆን

ትንሣኤህ ይታወጅ፣ ታላቅነት ይታወጅ። የትንሣኤ አዋጅ እየሰፋ ይሄድ፣ ታላቅነት እየተነገረ ይሄድ፣ ታላቅነት እየሞላ ይሄድ። የኔ ጌታ አውሬው ይገደል፣ አውሬው ይገደል፣ ዘንዶ ይገደል። እግዚአብሔር ሆይ በባሕር ያለውን ዘንዶ ይገላ። ለኢትዮጵያውያን፣ ለኢትዮጵያውያን፣ ለኢትዮጵያውያን ምግባቸውን ይሰጣል፣ ሰላማቸውን ይሰጣል፣ ኅብረታቸውን ይሰጣል፣ አንድነታችንን ይሰጣል ይመጣ አውሬው ይገደላ ጠማማው ይገደላ ኢትዮጵያውያንን የሚያበላላው ይገደላ ጨለማው ይገደላ የሚያገዳድለው ይገደላ የሚያናቁረው ይገደላ የሚከፋፍለው ይገደላ የዋታኑ ይገደላ በስም ስልጣን ይገደላ በባሕር ያለውን ዘንዶ ይገለ ለኢትዮጵያውያን ሰላማቸውን፣ ደስታቸውን፣ በረከታቸውን ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። ሐሌሉያ ሐሌሉያ ሐሌሉያ። የተቀደሱ እጆች ይነሱ። የመጨረሻ ጸሎት ጸልያለሁ። ሰላም ለምድራችን ይሆን። ሰላም ለጎንደር እጆች ይነሱ። የሚመቻችሁ ሰላም ለወጣቱ

እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም እንዳለ ዛሬ ሰላምን እናውጃለን። እጆች ይነሱ፣ እጆች ይነሱ። ከዚህ በኋላ ጦርነት በቃ፣ መበላላት በቃ፣ መገፋፋት በቃ፣ መዋጋት በቃ፣ መገዳደል በቃ። አየሩ ላይ እንናገራለን። በቃ፣ በቃ፣ በቃ፣ በቃ! ከተማዬ ላይ በቃ፣ ትውልዴ ላይ በቃ፣ ሕዝቤ ላይ በቃ፣ ሰሜን ተራሮች ላይ በቃ

እጅ ነሳ። ሰላም ይሁን ለመሪዎቿ፣ ሰላም ይሁን ለአስተዳዳሪዎቿ፣ ሰላም ይሁን ለፖለቲካ መሪዎች ሰላም ይሆን። ለአክቲቪስቶቿ ሰላም ይሆን። ለሚያስተዳድሩ ሰላም ይሆን። ለነጋዴው ሰላም ይሆን። ሞት የተከለከለ ይሆን። ጨለማ የተከለከለ የሆን። የሚያበላላ የተከለከለ ይሆን። ዘመናት ያስቆጠረ የተከለከለ ይሆን። ከዛሬ ቀን ጀምሮ ሕዝብ በፊት ቆሟ። ሕዝብ በፊት ቆሟ። በዚህ በትንሣኤው ቀን የኔ ጌታ አደባባይ ላይ ቆሟ። የኔ ጌታ ጎንደር ላ ሰሜን ኢትዮጵያ ላይ እግዚአብሔር ሆይ በቃ የሚል ድምጽ ይውጣ። አሜን! በቃ የሚል ድምፅ ይውጣ። እግዚአብሔርም ይላል መጽሐፍ ቅዱስ፣ እግዚአብሔርም አጥፊ የነበረውንም መልአክ። አሜንም በሉ እጆች ይነሱ። ዛሬ ይሄ ቃል ጎንደር ላይ ይሆን፣ ጎጃም ላይ ይሆን፣ ወሎ ላይ ይሆን፣ ትግራይ ላይ፣ ሸዋ ላይ ይሆን፣ የሆነ ሰይፍህን ወደ ሰገባ መልስ። እጆች ይነሱ። ሰይፍን ወደ ሰገባ መልስ። በቃ በቃ፣ ሞት በቃ፣ ግድያ በቃ፣ ጭንገፋ በቃ፣ መተላለቅ በቃ፣ መተላለቅ በቃ። እግዚአብሔር ሆይ ዛሬ በፊት ቆመናል፣ አደባባይ ላይ ቆመናል። ከዚህ በኋላ ልማት በዚች ምድር ላይ የተነገረው ማዕደኗ ሊወጣ በረከቷ ሊወጣ ትውልዱ ወደ ልማት ሊመለስ እናውጃለን። አየሩ ላይ እናውጃለን። አውጁ አውጁ! ከዚህ በኋላ ትውልዱ ወደ ልማት፣ ወጣቱ ወደ ልማት፣ ህዝቡ ወደ ልማት፣ ወደ ልማት፣ ወደ ልማት፣ ወደ ስራ፣ ወደ ስራ፣ ወደ ስራ። ማዕድኑ ይውጣ፣ ማዕድኑ ይውጣ፣ ማዕድኑ ይውጣ፣ ማዕድኑ ይውጣ። ልማት ይሁን፣ ልማት ይሁን፣ ልማት ይሁን፣ ልማት ይሁን ይሁን ይሁን ይሁን። ልማት ይሁን። ሰላም ይሁን። እጆች ይነሱ ከተማው ላይ በእውነት ወገኖች ሆይ በመጽሐፍ ቅዱስ በእውነት ያ የእግዚአብሔር መልአክ ምድሪቱን እያጠፋ ነበረ። ምድሪቱን እየጎዳ ነበረ። ነገር ግን ሰይፌን መልሳለሁ። ዛሬ ሰይፍ ይመለስ።

ወንድም ለወንድም መገዳደል በቃ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ